ያስገባሹው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይህንን ነው፣ አንቺና አንቺ ብቻ ነሽ። በምንም ይዤ ምንም አድርጌ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ ንግስቷ የኛ እንቁ፣ እንግዲህ የኛ እንቁ ማለት ነው። ቤቷን እሷ ታውቀዋለች ትዳሯን እሷ ታውቃዋለች። የባሏን ውስጡን እሷ ታውቃዋለች። እሷ ታውቃዋለች ማለት ነው። ስለዚህ ሌሎቻችሁ ተዋት። ንግስቷ እንደፈለገች የመሆን መብት አላት፣ መብቷ ነው። ስለዚህ እንዴት ብላችሁ ለሰይድ ያዘናችሁ ሰዎች ምላሽ ተሰጣችኋል። ምላሹን በደንብ ሰምታችኋል፣ ብያም አለሁ። እንዲሁም ደግሞ የሰይድ እህት ደስ የሚል ማስጠንቀቂያ ላዩ በረኪና ተሰጧታል ማለት ነው። እረፊ እረፊ እረፊ። ከዚያ ውጭ ዋጋሽ ይሰጥሻል ተብላለች ማለት ነው። እጅግ በጣም ነው ደስ የሚለው፣ እጅግ በጣም ነው ደስ የሚለው ማለት ነው። እኔ በጣም ነው ደስ ያለኝ ቤተሰብ ማለት ነው። እንኳ እንግዲህ ተናፍቃ ነበር የኛ ጨረቃ ማለት ነው። እንኳን ደህና መጣሽልን። ውድድ ነው የምናደርግሽ አንቺ ብቻ ወደፊት፣ አዎ የፈለግሽበት ሀገር ዘና ፈታ እያልሽ አያንቱ በረኪና በቃ ንቅል አድርገን እንጥልሻለን፣ ንቅል አድርገን እንጥልሻለን፣ ተባብረን እንጥልሻለን። ተባብረን ማለት ነው። በቃ እሱ አይቀርም፣ የማይቀር ጉዳይ ነው። የማይቀር ጉዳይ ነው ማለት ነው። እሺ አንቺ ማለት ነው እኔ ወጥቼ የተናገርኩት የለ፣ የሰደብኩሽ፣ አልሰደብኩሽም። ግን በቃ አንቺ ወጥተች ታያለች እኔ እንደ አንቺ በሆን ማለት ነው። ሰይድ ሰይድ አሁን አሁን እዚህ እዚያ ያለ ማለት ነው። አሁን እዚህ ነው አይደለ? እኔ ሰይድ አንተ አትሄድም ወይ አዩን አሁኑኑ ፍታት፣ ወይ ደግሞ አሁኑኑ አይኔ እያየ ጣላት፣ ነው እንደሚያደርገው እርግጠኛ ነኝ። እኔ ልጆች እጄ አንቺን አላስፈራረውትም። አንቺ ግን በቃ ቀናት ቤት ቤቢ ቤቢ ያረጋሽ ማለት ነው። በቃ ያላወራሽ ያላሽ ነገር የለም ባንቺ ቤት። እኔ ማስፈራራት ሽ እኔ እሱም ይሄ እንኳን ያንቺን እንደውም እኔ ሰው ሲያስፈራራ ይብስብኛል። አንቺ አላወቅሽኝም። እኔ ወጥቼ እንደናንተ እንዳንቺና እንደ መሰሎች እንደ ጓደኞች እዛ አጅበውሽ እርስ በርስ እንኳን ያልተስማማችሁ ማለት ነው አጅበውሽ እንደሚወዱ ቢቢቢ ስላላልኩ ነው። ሙያ በልብ ነው። እኔ ሱመያ በልቤ ነው ማደርገው ሁሉን ነገር ማለት ነው። በጭንቅላቴ ነው የሚሄደው ማለት ነው እንጂ በሰዋር ለሚሄደው አንቺ ገና ነሽ ገና ነሽ አንቺ። ይኸውልሽ እኔ አሁን እንደውም እኔ እንዳንቺ አሁን ማውራት አልችልም። አንቺ በጣም ትችያለሽ ማውራት ማለት ነው። እንደ አሁን ማለት ነው። ሰይድ ከተጋባችሁ በኋላ ነው እንግዲህ ዩቱበር የሆንሹት ዩቱበር እንኳኖች በቃ በአንዴ ነው እንትን በቃ ይሄ የገንዘቡ ራሱ፣ አሁን በቃ እየሸቀልሽም ስለሆነ ገንዘቡም ጥማት ሆነብሽ። ሳይድማ ለዚ በቃ እንደ ቢዝነስ አድርግሻለሁ እኔ እንደው ወጥቼ ነው በቃ በእናንተ ሱቅ ከፍቻለሁ ያልኩት። አንቺ ግን በቃ የንዴት እያስመሰልሽ፣ ግን ቢዝነስሽን እያስኬያሽ ነው ማለት ነው። ግን እኔ በዛው ልክ ማድረግ የምፈልገውን እያደረግኩ ነው። እንዳንቺ ወጥቼ አልንጣጣም። ለማንኛውም ግን እስኪ ቪዲዮን አንድ ላይ እንየው ወሬ ሳላበዛባችሁ ማለት ነው። ቪዲዮውን እንየው እና ወደ ቪዲዮ ይነጋሉ። የሰኢድ እህት የተናገረችው ነገር አለ። እስኪ ስለ እሷም አንዳንድ ነገር እላቸዋለሁ ማለት ነው። በሰው ማስደውዬልሽ ነበረ። ድምፄን ስትሰሚ ገና ለገና ትዘጊብኛለሽ። ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩኝ፣ ገባሽ አይደል? ትዕግስት ፍራቻ አይደለም ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱም፣ ሳናግረው ለእኔ ተዩ እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል። ይሄ ትግስት ፍራቻ አይደለም። እስከ ጥግ ድረስ እሄዳለሁ፣ እስከ ጥግ ድረስ ማለት ነው። ገብቶሻል። ስለዚህ አሁን እኔ አንቺ ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለእኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባይ፣ ሆ እኔ የነገርሻለሁ። ገባሽ። እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሹ አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይህንን ነው። አንቺና አንቺ ብቻ ነሽ። በምንም ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አደለም? ስለዚህ እኔ ዛሬ እዚህ ጋር የመጣሁት አንቺ ማግኘት ስላልቻልኩ፣ በአጠቃላይ የሚዲያ ሰውም አደለሁ፣ ምን መናገር እንዳለብኝና እንዴት ከምን ምን መጀመር እንዳለብኝ እንኳን ማቅሱ አደለሁ፣ ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳላሬ ወቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋር የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭን ልንራቅ የለን። ገብቶሻል በቃ ጥግድ፣ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲህ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው፣ በቃ እዚህ የመጣውትኝ። ከአቅሜ በላይ እንዴ! ጎዳና ላይ እስከ መቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እዛው እንገናኝ እንግዲህ ማለት ነው። ሲኪና ሲኪናዬ በጣም ነው የማመሰግነው የኔ ቆንጆ፣ እኔ ጎኔ እንደሆንሽ አላ ከጎንሽ ሲሆን በጣም ነው የማመሰግነው። እንግዲህ ማለት የሰይል ሲስተር ናት ማለት ነው። በዚሁ አጋጣሚ ዩቱቧን ከታች አስቀምጥላቸዋለሁ፣ ገብታችሁ ሰብስክራይብ አርጓት ማለት ነው። እኔ ራሱ ከዚህ በፊት በፊት መጀመሪያ ሰላም እያለን ዩቱብ ትሰሪያለች ምናምን ረ አልፈልግም እኔ ሚዲያ ሊወጥ ይችለ ምናምን ብላ ነበር ማለት ነው። እና ለእኔ ብላ እንግዲህ በቃ በጣም አልቻልኩም ተናደርኩኝ። ከሷ ጋር እናወራለን አልቻልኩኝም ብላ ነው ማለት ነው። ለእኔ አግዛ ነው። እና ደግሞ አዩን የምታገኝበት መንገድ ስላጣች ነው። እንደውም ብዙ አላወራችም። ለምን የመጀመሪያውም ስለሆነ በቃ እንጂ ከዚህ ከዚህ በላይ ነው በቃ አዩ የምትለው ስትደውልላት ድምጿ ስኪና ነኝ ስትላት፣ ብሎክ ላ የምታደረግበት ጊዜ አለ። በተለያየ ስልክ ምናምን ደውልላት አለው ትለኛለች፣ ስትነግረኛለች ማለት ነው። እና እንግዲህ ያው የመጀመሪያም ስለሆን የሰይድ ቤተሰቦች ከጎኔ ናቸው ማለት ነው። በዚህ አጋጣሚ በጣም አመሰግናለሁ። እና ስኪናዬ ደግሞ ነይ እያለችኝ ነው ማለት ነው። እውነት ለመናገር አሁን አይደለም ከድሮም ጀምሮ በፊትም ያው በተለይ ደግሞ የመን ጦርነትም ስለነበረ ናውጣ ትለው ነበረ ማለት ነው እንደተጋባንም ደግሞ ልውሰዳችሁ ሁለታችሁንም ትለን ነበረ ማለት ነው ወደዚህ ወደ ጀርመኑ ትል ነበረ ሰኢድ አልፈልግም ብሎ ነው ማለት ነው የቀረው አልሄድም ብሎ ነው ማለት ነው አሁን ላይ ደግሞ እኔን ካልወሰድኩሽ ነይ ብላኝ ነበረ ግን እኔ ለምን አልሄድኩ መሰላችሁ እዛ ቢሄድ እንግዲህ የፈለገው ነገር ቢሆን እህት ነች አይደል እህት ናት ስለዚህ እኔን የምትወስደኝ እኔና ሰኢድ በየትም በየትም ቢሆን ብንታረቅ ደስ ይላታል ለምን ማንም የወንድሙን ውድቀት አይፈልግም ስለዚህ እኔን ወስድ እዛ ተወስደኛለች አይደል እንደምንም ብላ ደግሞ ሰኢድ እንደምታመጣው እርግጠኛ ነኝ እኔን ከወሰደች በኋላ ሰኢድ ደግሞ እኔ ጀርመን ብገባ ሰኢድ እንደሚገባ በጣም እርግጠኛ ነኝ ለዛም ነው ያልሄድኩት እንጂ በጣም ነው የምታስብልኝ የምትፈልጊው ነገር ካለ የሚቸግርሽ ነገር ካለ እሷ እንደውም ቪዲዮን እራሱ ስታይ ስራ እገባበታለሁ ያልኩትን እኔ ምን ሆነሽ ነው አንቺ እኔ በቃ እኔ ገንዘብ ለምንድን ነው የማልክልሽ ለምንድን ነው ስራ የምትገቢው ወደ የመን ራሱ እንደሄዳ እንድመጣ አልፈለገችም ነበር ማለት ነው። እዛው ኢትዮጵያ ቁጭ የምፈልጊውን ነገር አጣሪ፣ በቃ እኔ የምፈልጊውን ነገር አድርግልሻለሁ። እንደ እኔ እንደው መረኔ አልፈልግም እኮ እንደዚህ እንደዚህ። ምን ሆነሽ ነው? እሺ ቢያንስ በአንቺ በኩል ባይሆን የኔ የወንድሜ ልጆች ናቸው እ አንቺ ስትንገላች የገና ከአንቺ ስር ናቸው። የወንድሜ ልጆች እኮ ይንገላታሉ አብረው ከአንቺ ጋር። እንዴ አንቺ ሰው ቤት ስሰሪ እነሱን የታርገሽ ነው? ለእነሱ አታስቢ። እኔ በቃ ለአንቺ ሳይሆን እኔ ለልጆች ነው የምፈልገውን ነገር ላድርግ። በቃ እኔ እንደውም መጨረሻ ላይ ምቢ ስላት ማለት ነው እኔ ከፈለግሽ በቃ ልላክልሽ የምፈልገውን ነገር ክፈችና በቃ ልክ ያ ገንዘቡን ስታገኝ ምፈለግሽ ሰዓት ትመልሽልኛል እንዳትይብ ብላኝ ነበረ ማለት ነው። ግን ያው እኔ እስኪ በራሴ ልሞክርና ጤና ስለሆንኩኝ በቃ የምችለውን ነገር ራሴ ጥግ ድረስ ሄድና ሞክሬ ሞክሬ ካልሆነ ደግሞ ሁሉም ከጎኔ እንደሆኑ ስለማቅ በቃ አሁን እንግዲህ አሁን እርዱኝ፣ የመርጃችሁ ሰዓት ነው ላለው ማለት ነው። እና ሲኪና የ በዚህ አጋጣሚ ኔ ቆንጆ እኔ እነግርሻለሁ፣ ገባሽ። እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሹ አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይህንን ነው። አንቺና አንቺ ብቻ ነሽ። በምንም ይዤ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ ከአንቺ አተርፈዋለሁ ገብቶሻል አይደለም ስለዚህ እኔ ዛሬ እዚጋ የመጣሁት አንቺ ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም ምን መናገር እንዳለብኝና እንዴ ከምን ምን መጀመር እንዳለብኝ እንኳን ማቅ ሰው አይደለሁም ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳላሪ ወጡ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚጋ የመጣሁት ከሱና ከእሱና ከልጆቹ ከሚስቱ ከህይወታችን ውጭልን ንራቂልን ገብቶሻል በቃ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ እሱን ደግሞ ካስፈለገ እንዲህ እንዲሆን፣ እኔ እሱን እንደዚህ ሆኖ ማየት አልቻልኩም፣ ከአቅሜ በላይ ስለሆነብኝ ነው። በቃ እዚህ መ ገና ዘመቻን ከፍትብሻለን አያንቱ ማለት ነው። ደስ ነው የሚለው የዛሬ ቪዲዮ። ደስ ደስ ደስ ንግስቷ። አዎ ለቤተሰቦቹ ያላት ክብር፣ ለዋሉ ያላት ክብር፣ ስነስርዓቷ አያንቱ እንዳንቺ አይደለችማ እንዳንቺ ቅልበት በቃ አብረው የኖረች ባሏን አብራው የኖረች አብረው በቃ ብዙ ነገር የሆነች ንግስቷን እንኳን ሳታስመስል። ይችኛው ምን ያህል እንደምታስመስል አስቡት። ምን ያህል ቅልብልብ እንደሆነች አስቡት። ጭራሽ ባዳማ ምንድን ነው የሚባለው? ይሄ በድሬ ጎዳና ላይ ደግሞ ጉብኝት እያደረገች ነው ማለት ነው ዛሬ ጉብኝት እያደረገች ነው። ጸጉሯን ብትን ብትን እያደረገች እንግዲህ እዚህ ጋር አስገባላችኋለሁ ማለት ነው። ጸጉሯን እንግዲህ ተሰርታለች ያህያ ጸጉሯ አስቀጥላለች። በቃ መስመር ለመስመር እየዞረች ነው፣ ብትንትን እያለች ነው ማለት ነው። አያንቱ ወይኔ እብደት ሲለይ እንደዚህ ነው። በቃ እና ወንድ ነሽ ያው ነይ፣ ችግር የለም፣ ሂጅ ማለት ነው። ይመን ሂጅ ወንድ ነሽ፣ እንዲሁ በባህር አቋራጠሽ ብቻ ሂጅ እንጂ ንግስቷን ታገኛታለሽ ማለት ነው። ሰው ስራ በተግባር ነው አያንቱ በለፈለፈ አይደለም። እና ደግሞ ላንቺ ሞት ነው። ቤተሰብ እንኳን ሳይቀበልሽ ሳይወድሽ በቃ ሳይፈልግሽ መኖር ላንቺ ሞት ነው። አነስ ማስኪ ንግስቷን እንግዲህ ነገሮሽ ምን መሆን አምሮሽ ነው። ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ እንኳን ሳልናገር ተናገሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም፣ እንኳን መፍራት አይደለም፣ ምን በቃ ምንም ልታረግኛቸው። ምክንያቱም ታውቂያለሽ፣ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ። ከማንም በላይ ደግሞ አዩ አይደለም ሰኢድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። የገና ግቢሽ ውስጥ ተጎልተሻል። ከመጎለት እኔ ኢትዮጵያ አርለው እኔ የመን ዱባይ፣ ግን ወላ ልብ ኑሮች ማለት ነው አንቺ ፓስፖርት እንኳን አንቺ ልብ ኑሮሽ የየመንን ባህር አቋርጠሽ ከመጣሽ እኔ የየመን ወደ ላይ እመጣልሽ እመጣልሻለሁ። ነ እኔ የመን ቀጥ ብ ነው መጣልሽ። እኔ ሱመያ አንቺን ፈርቼ አንቺ አንቺ አልተቆነጠሽም። እኔ አንቺን የሆነ ቀን እኔ አንቺን ካልሰራውልሽ ትሆኔ እንዳንቺ አላወራም። አሁን አንቺን እኔ አንቺን እኔን ፈርተሽ አይደል ያሽው። እኔ አንቺን እንዳልፈረውሽ ማለት በተግባር አሳይሻለሁ። ይችን ቀን እቺን ቪዲዮ በደንብ ይሺ እኔ አንቺን እንዳልፈራው በደንብ አሳይሽ። እኔ ማንንም አፈርቻ አይደለም እኔ አንቺን የምሸሸው ለልጆች ይፍራቻ ነው። እብድ ስለሆንሽ፣ ጤነኛ ስላልሆንሽ፣ አይምሮ ስለሌለሽ አስተሳሰብሽ እንደ እንደ በግ ነው የምታስቢው። አንቺ አንቺ የታቀፈው በጋይሽ ካንቺ ካንቺ ይበልጣል። በግ ማለት ነው በግ ካንቺ ማሰብ ይበልጣል። አንቺ አይምሮሽ ስለተነካ አይምሮሽ ትክክል ስላልሆነ ነው። እሺ እኔ የምሸሸው እንጂ አንቺ ማን ስለሆንሽ ነው የሚፈራሽ አንቺ ማን ነሽ አዩ? እኔ ለምንድን ነው የምፈራሽ? እኔ አንቺን እንደ ባሌን ቀማሽኝ እንጂ እኔ ባልሽን አልቀማሁም። የልጆቼን አባት ወሰድሽው እንጂ እኔ የልጆችሽን አባት አልወሰድኩትም። እሺ ለዛ እኔ አንቺን እኔ ምንም አትምስኝም። አንቺ አንቺ አንቺ ደጉ እንዳል ነው እንደዚህ እንደዚህ እንደዚህ ማለት ነው እንግዲህ አንድ እግርሽን አንድ እግርሽን እኔ ምን አይነቷ ናት? በእናታችሁ ግን ማለት ነው ያዩ፣ አንቺ አልተቆነጣትሽም? እኔ ጭኖችሽ ስር ገብቼ እንደዚህ ልግ አድርግሻለሁ። ቆይ ጠብቂ ምጅልግ እኔ እንዳልፈራሁሽ። እኔ ማለት ነው አንቺ ነሽ እኔን ማታቂ። እኔ አንቺን አላቀሽም ሲፈጠር ማለት ነው ያዩ። ሰው ያቀኛል የሚባለው፣ እኔ አንቺ በረኪና ስለገለበጥሽ ምን አቅሻለሁ? እኔ ማቅሽ በሚዲያ ምን ትሁኝ ምን ትሁኝ? በምን አቃለሁ? እንደ አንቺ በረኪና የጠጣሽ የእውነት ይሁን የውሸት ይሁን በምን አቅልሻለሁ? ዛቻሽን ደግሞ እንዳትረሺ። የመላሹ ደግሞ ጊዜ ያገናኘናል። ማንገና ይመስሎች ነው። ጊዜ ያገናኘናል። ጠብቂሽ

የመጀመሪያ ሚስቱ ነች አክብሪያት፣ ምንም ነገር አትናገሪያት ሲሉኝ ዝም ያልኩሽ፣ ፈርቼሽ አይደለም አክብሬሽ ነው። ለአንቺ ክብር ስላለኝ ነው ዝም ያልኩሽ። ማንንም አልፈራም። በዛሬ ውስጥ ራሱ ፍርሃት የሚባል ነገር የለም። ሞልወያ እንዲህ ዘግዝቄሽ የማዳ ሞልወያ ነው የማደርግሽ። እንደዚህ እንደ ሞልወያ ነው ሞለውልሽ እኔ እንዲህ ዘግዝቄሽ እ እንዲህ ዝቅዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም። እንደዚህ እንደዚህ እንዲወለውል በሻፋጣ ነው የማደርግሽ እኔ አዩ አይደለም እ እንዲህ አጥቤ እንደዚህ ጭምቅ አድርጌ ጠምዝዤ ነው ማሰጣሽ። እንዳትርፌ እንዳትኖሪ አድርጌሽ አንቺ ሰው ሆነሽ ሰው ሆነሽ እንዲህ ሰኢድን ታሰቃያለሽ። ማንም የለው የሚናገረኝ ሰው። ጠገብሽ ጠገብሽ እኮ ቀዘንሽብት ተይ፣ እባክሽ ተይ እንጂ። ውይ ፈራሁሽ አዩ፣ እየፈራሁሽ በእናትሽ አዩ እንዳትነቂ፣ በእናትሽ በእናትሽ እንደዚህ ጸጉር፣ እንደዚህ ተወለው ይብኛል። አዩዬ አዩዬ፣ ዛቻሽ እንዳትረሻት። እና ለማንኛውም ሰኢድ ደግሞ ሰሞኑን ቪዲዮ ሰርቷል ማለት ነው። እንግዲህ ጓደኛው ነው የቀረጻው ማለት ነው። ጓደኛው እሱ እየቃመ እንግዲህ ሂዶ ምናምን ነገር እሱ ሰኢድ ቁሞ ቁጭ ብሎ እየቃመ ጓደኛው ቀረጸው ሳያስበው ማለት ነው። እና እንደተረዳሁት እንግዲህ እንደ ቪዲዮ ምናምን ነው። እና ሳይድ እየቃመ ነው። ብር ጨርሰዋል። እንግዲህ ለያዩን ብር አስገብቻለሁ ብለዋል። ለእኔም ደግሞ ብር አስገቡታል። እኔ ያንተን ብር አልፈልግም። ሲፈጠር ደግሞ ለምን አስገባ? እኔ ቁጭ ያወራሁት የባህሩ ቪዲዮ ላይ ውሸቷን ነው። እሷ የቸግራትም ስሜን ልታጠፋ ነው አላል አላልኩም ምን አስላከከ ገንዘቡ ገበ የመን አካውንት አለ። በሱ አካውንት ላከለ ማለት ነው እንዴ ያልነከው ወጥቻለሁ ብሩን እና እውነት ለመናገር ሰኢድ ቸግሮት ቸግሮት የመሰላችሁ ሰዎች ወጥ እንዳትሸወዱ፣ ሰኢድ ነው የሚቸግረው የእውነት ቢቸግረው ሰኢድ ማለት ነው። እንደው የእውነት እንኳን ቢቸግረው ሩጦ ወይ ወደ ኢትዮጵያ ይመጣል ወይ የሆነ ነገር ያደርጋል። እና ማለት ነው ሰይድ የቸገረው መስሎ የታያችሁ ሰዎች ሰይድ አይቸግረውም፣ ብር በጭራሽ አይቸግረውም። አንድ ቢቸግረው እንኳን አይቅምም። እርግጠኛው የምነግራችሁ ብር ቸግሮኛል ብሎ ወላሂ አይቅምም ሰይድ። እኔ ቪዲዮ ማለት ነው ወይ ከልጁ ጋር ከጓደኛው ጋር ተማካክሮ ነው የቀረጹት። በጣም እርግጠኛ ነኝ። ትንሽ ነው ለቪዲዮ። እኔ ምቅም መስላለሁ። ከዚ ትንሽ ይቅማል፣ ትንሽ ይቅሞ ይተፋዋል። እኔ ሳይድ አይቅምም። ጫት በደረሰበት አይደርስም፣ አይደለም ይቅርና እኔ ይሄንን እኔ ይሄንን ሳወራ ማለት ነው ሁሉም ያውቃል። ውሸት ቢሆን እኔ ሳይድ ቢቅም እንዲወጥቻ አላወራም። ለምን ይህንን ቪዲዮ በጣም ቤተሰቦቿ ይውታሉ፣ ሁሉም ሳይውት ያያል ማለት ነው። በጣም የመለየ የሚያቀን ሰው ነፍ ነው። እነሱ ላይ ሳይድ በጭራሽ ተከፍሎት አይቅምም። ወላሂ ጫት የሚባል ሳይድ ማለት ነው ጫት የሚቅም ሰው የሚርቅ ሰው ነው ወላሂ አይወድም። ጫት ሲቅም የሚቅም ሰው አይወድም። በጣም ነው የሚጣለው። አይደለም ለራሱ ሳይድ ቸግሮት ሊቅም። ግን ለምን እንዳስመሰለ ልንገራችሁ። አውቆ እንደዚህ ሰው በእኔ እንዲፈርድ፣ ወይ ደግሞ ሱመያ ለምን ሳይድ እንደዚህ የሆነልሽ ለምንድነው ልጆቹን ማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሳይድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን ቢባል እንኳን ይቸግረው ይሆናል፣ እንደ ሰው ነው እና ብር ላይኖር ይችላል። እንዴት ብታስቢ ነው ለምን አይቸግረውም ምናምን የምትሉ ሰዎች ካላችሁ ማለት ነው። በጭራሽ በጭራሽ ብር አይቸግረውም አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ፣ በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው፣ የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። ለሳንቲ አይቸግረውም፣ አምስት ሳንቲ አይቸግረውም። ዝም ብሎ ነው የሚያወራው ማለት ነው። አይቅምም በጭራሽ ሳይድ ጫት። እኔ ማለት ነው አይደለም እችን ትንሽ ማለት ነው ሳይድ እንዲወጥሮ በየቀኑ መንገድ ላይ ሲቀምባ እኔ አላምንም። ምክንያቱም ብር አጣውሎ አይቅምም። አንድ ቢያጣም እንኳን አይቅምም። አይደለም ብር ሳይኖረው ማለት ነው። እንደገና ደግሞ የሰው ልጅ እንደው ዛሬ አካውንቱ ያለውን ጥርቅ ቢያደርግ ራሱ በወር የሚገባውን ገቢ አስቀድሞ ተቀብሎ መስጠት ወይ መላክ ይችላል። አይችልም። አካውንት ውስጥ ያለው መጨረስ ይችል እንኳን ገቢዎቹን መጨረስ አይችልም። ስለዚህ የወር ሙሉ ደመወዝ ወይ ደግሞ ሙሉ ገብ ገንዘብ አለው ማለት ነው፣ እሱ እና ይሄን ልላችሁ ፈልጌ ነው። አይቸግረውም ውሸቱን ነው። ግን እዚህ ጋር እንኳን እህት ወንድም እያለው ማለት ነው ይቅርና ምንም የሚቸግረው ነገር አይኖርም። እሺ እንግዲህ ሰኢድ ቸግረዋል። ሰኢድ ተቸግሮ ነው። ሰኢድ እንግዲህ ድራማውን እየሰራ ነው ብያችኋለሁ ከዚህ በፊት ላይቭ ላይም በቪዲዮም እንግዲህ ድራማ እየሰራ ነው እያስመሰለ ነው ብያችሁ ነበረ። ቼክ ያደረጋችሁ ይመስለኛል። ዛሬ ያረጋገጣችሁ ለሁላችሁም የተመለሰላችሁ ይመስለኛል። ስለዚህ ንግስቷ ብቻ ወደፊት የኛ ወዱ ማለት ነው። እኛ በጣም እንወድሻለን የመዳም ቅመሞች የንግስቷ አድናቂዎች ላይክ ሸር ሰብስክራይብ እያደረጋችሁ ጉዞ ንግስቷን ይዘን ፏፈታ እያልን ጉዟችን እንቀጠላለን ማለት ነው ንግስቷ ራስሽን ጠብቂ አዎ አያገኘሽም ሰኢድ ማለት ነው የሰኢድ እህትም እንደዚሁ እናመሰግናለን እንደዚህ ነው ማለት ነው በቃ ምርር ሲለው ሰው ወጦ ይናገራል ስለዚህ እናመሰግናለን ማለት ነው ሰኢድም ፈጣሪ ልቦና ይስጠው ነው የምንለው ልቦና ይስጠው እውነት ልቦና ይስጠው። በጣም ነው የሚያሳዝነው። የሚያሳዝነው ስላችሁ የሆነ ማለት ለምን ልጅቷ ጋር እንደዚህ እንደተጣበቀ ቤተሰብ አልተቀበላት፣ ማን አልተቀበላት፣ አውሬ ናት። ከጸባይ ጸባይ የላት፣ ከምን ምን የላት፣ በጣም ባለጌ ያልተቆነጠጠች፣ አሳዳጊ የበደላት ሆና እያለ ለምን ከእሷ ጋር ሙጭጭ እንዳለ እንግዲህ ፈጣሪ ይወቀው። ለማንኛውም ላይክ ሽር ሰብስክራይብ አድርጎ ወዳችኋለሁ ንግስቷ